ሰላም ሰላም። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነ ማለት ነው። እንዲሁም እንኳንም አደረሳችሁ ለዛሬ ለብርሃነ ትንሣኤ ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ አደረሰን እያልኩ ወደ ባለፈው ባለፈው አደይ ድራማ ክፍል ሀያ ዘጠኝ ነው ያቋረጥ ነው። ዛሬ ደግሞ በክፍል ሰላሳ ይዤላችሁ መጥቻለሁ። ውዶች እና ከወደዳችሁት ላይክ ሼር እያደረጋችሁ ተቀላቀሉ ማለት ነው። ባለፈው ኤላ የድሮ ፍቅረኛው ተጠፋፍተው ከነበሩት እንደተገናኙ ነው ያቋረጥ ነው። እንዲሁም ሀብሉ እንደጠፋ ሀብሉ ደግሞ አዴነች የሰረቅሽው ብለው ይዘዋት እንደነበር ነው ያቋረጥነው። ዛሬ ደግሞ ፍቅር ተንከሯ አላቋረጠችም አዴለአዴል ልታወድቅ ማለት ነው። ምን አደረገች? ደረጃ ላይ ታች ማለት ነው። ዘይት ተሰሰት፣ አፍሳ ማለት ነው። ጠራቻት። ከዛ ስትሄድ አደይ ወደቀች። ስትወድቅ ዳዊት ዳዊት እንደ አጋጣሚ መጥቶ አነሳት ማለት ነው። ይህ ተንኮል ሁሉ ያንቺ ነው ማለት ያሪ እኔ አይደለም እኔ ምን አደረግኩ? እኔ እኮ እዚ ላይ ፈሰው ሳገኘው ማነው ማነው የደፋው ብዬ ልጠይቃት ነው የጠራኋት እንጂ እኔ አላውቅም፣ የማውቀው ነገር የለም አለች። ይኸው ሁለተን እኮ ሊያንቺ ነው። ግን ከአዴ ጋር መጨቃጨቁ ብትተው ይሻል ይሻል ብሎ አንስቷት ሄደ ማለት ነው። ሄዱ፣ አብረው ሄዱ። ከዛ እሷም ከእነሱ ልትሄድ ስትል እሷም ወደቀች ማለት ነው። እና ከዛ ከሄደች በኋላ ዳዊት ይዟት ወደ ቤት ስጋባ እሷም ጠራቸት ማለት ነው ነይ አንቺ መቸ ነው አንቺ ከዳዊት ጋር ምትርቂው ከዳዊት ምትርቂ መቸ ነው ከዚህ ቤት ጥርግ ብለች የምትወጪ መቸ ነው ምንም ባደርግሽ ነው ከዚህ ቤት ውልቅ ብለች የምትወጪ አለቸው አለቻት ማለት ነው። እሷም እረ፣ ፍቅር ተይኝ፣ ሰርቼ ልቀየርበት፣ ሰርቼ እናቴ ላግዝበት ተይኝ አለቻት። አንቺ መቼም ቢሆን አትለወጭም፣ መቼም ቢሆን ከደህነትሽ አትወጭም ምናምን አለቻት ማለት ነው። ከዛ እንደዛ ብላት ማለት ነው። ፍቅር የሉ ደግሞ ከ እየድሮ ፍቅርዬ እላ ድሮ ፍቅረኛ ከመጣች ጀምሮ ጥሩ አይደለችም። እና ወዴት ነው አሁን ወዴት ነው የምትሄጂው? የት እየሄድሽ ነው? ስጠራሽ የት አትሰሚም? ምን አለቻት ማለት ነው። እሷም ምን አለች? እኔ እኮ በርበሬ ወደ ውስጥ ወርደበት ለስበጭ ልሄድ ብዬ ነበር አለቻት። ከዛ አለቻት ማለት ነው። ማናዞች ነው እንደዚ የምታደርገው? አሁን ውሃ ሙቀሽ ነ እግሬ ጤብኔ አለቻት። ከዛ እሷም እሺ ብላ ስትሄድ ለምለም መጣች ማለት ነው። ለምለም ስትመጣ በጣም ደስ ብሎኛል። እኔ እኮ ሌላ መገናኘት እኮ ያንቺ አጋዥነት አለው፣ በጣም ነው የማመሰግነው አለቻት። ኧረ ችግር የለውም ግን አንድ ነገር ልጠይቅሽ፣ ጃኬት ላይ የስተውሽ ጃኬት ላይ ሀብል ነበር እና አንቺ አላገኝሽም ሀብል አለቻት። እሱም አይ ኧረ አላገኝም ግን እንዴት ብሎ ነው ጃኬቱ ላይ እንዴት ብሎ መጣ? የኤላ አድርጎ ሆነ አለቻት። ማለት ነው እኔ እንጃ ደመቀ የሚባላለ ከሱ ጋር ቆሜ ስላየኝ ከዛ እሱ ነው የዘረፈኝ እሱ ደግሞ ከአንቺ ጋር ተመሳጥሮ ነው ብሎ ኤላ ለእኔ ጠርጥሮኛል። አለቻት። ማለት ነው። ከዛ እሽ በቃ ይዞሽ ብላ ትሄደች ማለት ነው እንደዛ ብለው ኤላ እና ለምለም በቃቸውን ሄድ ነው ወደ ልንሄድ ነው ወደ ቤታችን ሲሉ ኤሉ ደግሞ ኤላዬ ልሸዬ አለችው። እንደዛ እሱ መልስ አልሰጣት ዝም ብሎ ሄደ ማለት ነው። ከዛ ዳዊት ለእህቱ አንቺ ለምንድ ነው እንደዚህ የምትቀብጢው? አርፈሽ ተቀመጪ አላት። ከአሁን በኋላ እኮ ለምለም አግኝቶ ለእኛ ሰውም አይለንም አለቻት። እሷም ፍቅርም ለሉ ለማብሸቅ ማለት ነው ከዛ ወደ ቤታቸው ሂደው ለሚየገን ምንድነው ሰባት አመት ያክል ለጠፋችሁ ምን ሆኖች ነው ለሌስ እንደት ፍቅራችንን እንደት ረሳችሁ አላት እሷ ደግሞ የኔ ነገር ሳትሰማ የኔ ችግር ሳታይ ምልህ ነገር ሳትሰማ አትፍረድብኝ እኔ ላይ እየደረሰ ባሮ ካልነገረህም እንዴ አለችው እሷም እሱም ዕረር ነግሮኛል። አባትሽ እና እናትሽ እንደሞቱብሽ ነግሮኛል አለት አላት። አዎ እሱም እሱም እንዳለ ሆኖ ከዚህ በላይም ትልቅ ፈተና ነው የደረሰብኝ አክስቴ አክስቴ እንደ ሰራተኛ አድርጋ ከትምህርቴ አስቀርታ እንደ ሰራተኛ እንደ ሰራተኛ ቀጥራኝ እያሳቀየችኝ፣ ከዛ ደግሞ ሰው ስጠቃቆምባት ወደ ጓደኛዋ ዋህዳ አስቀጠረችኝ። እንደዚህ ብዙ መንከራ ነው የደረሰብኝ። አሁን ደግሞ ባለዋ ስበታተነኝ ወጥቼ ጠፍቼ ልሄድ እያልኩ ነው። አደያገኘች ብላ አስረዳቸው ማለት ነው። ይህኔ ፍቅር ይቅርታ፣ ይሄ ሁሉ ነገር የደረሰብሽ አልመሰለኝም ብሎ ይቅርታ ጠየቃት። እግረዋ አጠባ ሰዓት እንዲሁም ልብስ ገዝቶ አልለበሳት ማለት ነው። የልጅነት ፍቅር አይጠፋምና እንደዛ አደረገ ማለት ነው። ከዛ ዳዊት ወደ አዴ ቤት ሂዶ አዴ በጣም እየጨነቀኝ ነው አላት። ምን ነው የጨነቀ አለችው። ለምን መጣ ህዝ ላይ ለምን መጣ ስትለው፣ አደይ በጣም ጨንቆኛል እየተጨነቀኝ ነው ደብሮኛል አላት። ከዛ እንዲህ እና ፍቅር እኮ ትመጣለች አላት። ከዛ እሱም ተፋ ላይ ተኒቶ እጇ ራሱ ላይ አድርጎ ተኛ ማለት ነው። እንዲህ ፍቅር ብትመጣነስ ፍቅር ትመጣለች ታይናለች እኮ አለችው። ላርፍ አይደል የመጣሁት ተይኝ፣ ፍቅር ፍቅር አትበይኝ፣ ላርፍ ነው የመጣሁት ተይኝ፣ ልረፍበት አላት ማለት ነው። እንደዚህ እያላት ግን ፍቅር እያዳመጠች ነበር በር ላይ ቆማ ገርጠመጠች ነበር። ከዛ ተመልሳ አደይ ነይ አለቻት። እሷም ሄደች ማለት ነው። እሷም ሄደች እና አንቺ ልክስክስ ምንድነው? ምንድነው እያደረግሽ የነበረው አለ። ምንድነው በቀን የሚያጋድምሽ አለቻት። አይ ስራ ይሰራ ስራ ስለነበረኝ ዝም ብዬ ልረፍ ብዬ ነው። አይቻችኋለሁ እኮ ከዳዊት ምንድን ነው እየሰራችሁ የነበረው? ከዳዊት ጋር ምንድን ነው እያደረጋችሁ የነበራችሁ? አለቻት ማለት ነው። እሷ ደግሞ አይ እኔ መጥቶ ልረፍ በመጣ እኔ ምን ልበል እኔስ ምን ልበለው ታዲያ? ራሱ እኮ ነው የመጣሁ እንጂ እኔ አልሄድኩም አልሄድኩበትም አለቻት ማለት ነው። እንደዛ ብላት ካሁን በኋላ እግር፣ እሷ ደግሞ ምን አደረገች? ሙቅ ውሃ አፈላች እና በር ላይ አስቀመጠች። አስቀምጣ ነይ አለቻት፣ አደይ ነይ አለቻት ማለት ነው። ከዛ ስትሄድ ውሃው ተደፋባት፣ የፈላ ውሃ እግሯ ላይ ተደፋ ማለት ነው። እሷም ጭበት ዳዊት መጣ። ከዛ መሆኖች ነው አላት። ሙቅ ውሃ ተደፍቶብኝ ነው አለች። ፍቅር፣ ለጊዜው አንቺ ስሪ እንደዚ ብላ መስራት አትችልም። ሙቅ ውሃ እግሯ ላይ ተደፍቶ እሷ መስራት ስለማትችል ለጊዜው አንቺ ስሪው ስራ አላት። እግሯ የቆሰለ እግሯ እያያዘች አሳቃየቻት ማለት ነው። እና በጣም ግፍ ገገፍ እየፈጸመችባት ነው ማለት ድራማ ቢሆንም ግን እንደዚህ ያክል አሉ። ድራማ ቢሆንም እውነተኛ ታሪክን አድርገው መሰረት አድርገው ነው የሚሰራው ማለት ነው። ግን እንደዚህም አይጠፋም በሀገራችን ላይ እንደዚህም አይጠፋም። ለሰራተኛ ማሰቃየት በስደት ብቻ ሳይሆን በሀገር ውስጥም ስቃይ ያለ አንዳንዴ ተረገሙ አሉ ማለት ነው። እንደዚህ አድርገው የሚያሳቃዩ ለሰራተኛ ክብር የሌላቸው ብዙ አሉና እግዚአብሔር አምላክ በስተዋሉ ያድላቸው ነው የሚባለው። ሌላ ምንም አይባልም። ከዛ እንደዚ ካደረገች በኋላ ኤላና ለምለም መጡ። አሁን ኤላይ ግን የት ሄደ ሀብልህ ስትለው ሀብል እኮ እንደዚ እንደዚ ብሎ ለባሰር ቆኝ ነው ብሎ ሳስረዳት ጃኬቱ ግን የት ነው ያገኘሽው አላት። ጃኬቱ አዴና ተሰጠችኝ አዴና የሰጠችኝ አለችው እና ስለ ሀብሉ እጠይቃታለሁ እንዴት አድርጋ እንዴት እንዳደረገች እጠይቃታለሁ ብላ ወደ አደይ ሄደት ማለት ነው፣ ለምለም ከዛ ላይ ለምለም ለምዬ ግን ያ ሀብል እንዴት ብለሽ ያገኘሽው? ጠግት ላይ ነበር ያልሽን ሀብል እየታገኝተሽው ነው እንዴት አድርገሽ ወሰድሽው? ማጣት እኮ ሌባ ያደርጋል። አጋጣሚ አጥተሽ፣ ሰርቀሽው፣ ተመኝተሽ ሰርቀሽው እንደሆነ አስረጂኝ አለቻት ማለት ነው። እሷ ደግሞ ለምዬ፣ አንቺም ደስ ትኛለሽ እንዴ? እኔ ምንም ያደረግኩት ነገር የለም። ግን ይሄ ደምቀ እንደዚህ ብሎ ዘርፎት ነበር። ከዛ ስነግረው ለፍቅርና ለኤሎ መልስ ልትመልስላችኋለሁ ሰጥቻችኋለሁ ብሎኛል ስትላት ይህ ሁሉ ይህ ሁሉ ስራን ሴራና ጥንሳሽ ስራ ጥንሳሽ ፍቅር ናታ አለቻት። ከዛ እንደዚህ ያለቻትም እያዳመጠቻት ነበር ማለት ነው፣ ፍቅር በር ላይ ቆማ። ከዛ አዎ አለቻት፣ እንደዛ ብላ ሄደች ማለት ነው። ከዛ ለኤሎ ይቅርታ መጠየቅ አለብን፣ ባለፈው ተቀይማን እንዳትሆን ይቅርታ መጠየቅ አለብን ተባብሎ ነበር ና ኤላ ኤላና ለምለም ከዛ ይቅርታ ጠየቋት ማለት ነው። እና ለዚህ ሰራተኛ ብለህ ለእኔ ከቤቷ አውጥተህ ጣልክም እኮ አለችው። እሷ ተራ ሰራተኛ አይደለችም፣ በህይወት የትልቅ ቦታ ያላት ሴት ናት። ለንግግርሽ አደብ ይኖርሽ፣ ስርአት ይኖርሽ አላት ማለት ነው ንግግር ስርዓት ኖር ይሻላት ማለት ነው። እኔ ለዚህ ሰራተኛ ክብር ድረኝ እየጠበቅ አለችው። ሄደ ወደ ቤታቸው ማለት ነው። በክፍል ሰላሳ ይሄ ይመስላል። በክፍል ሰላሳ አንድ እስከምንገናኝ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቡን